ክቡር መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መላከ ሳሄር ጥበቡ የዜደብር ዋና አስተዳዳሪ፣ ክቡራን የአድባራት የገዳማት አስተዳዳሪዎች፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር የአምላካችን ቤተሰቦች፣ የእነብርሃን የቅድስት ድንግል ማርያም ወዳጆች፣ በአምላካችን በሎል እግዚአብሔር ስም እንደምን አደራችሁ እንደምንሰነበታችሁ? ለዚህ ዕለት ለዚህ ሰዓት እንኳን ያደረሳችሁ ልል በሉና ልውለ ባህሬ አምላካችን እግዚአብሔር መንግስቱ ለዘላለም የሆነ በመረቱና በቸርነቱ የጠበቀን በደሙ ፈሳሽነት ያከበረን በቆስሉ ቁስላችንን የፈወሰልን ስጋውን ለስጋችን ነፍሱንም ለነፍሳችን ቤዛ አድርጎ ይሰጠልን አምላካችን መድኃኒታችን ለኢየሱስ ክርስቶስ፣ በዚህ ቅዱስ ስፍራ ቅዱስ የሆነ በዓሉን እናከብር ዘንድ መታሰቢያውን እናደርግ ዘንድ ስለጠራን ስለሰበሰበን ለስም አጠራሩ ክብረና ምስጋና ከዘላለም እስከ ዘላለም ድረስ ይሆንልን። አባ አድህን ናምዛቲ ሰዓት ለነፍሴ የዮሐንስ ወንጌል ምዕራፍ አስራ ሁለት ቁጥር ሀያ ሰባት ላይ የሚገኝ ቃል አለ። አባት ሆይ ከዚች ሰዓት አድነኝ የሚል ነው። ሁላችሁም ይህን ቃል እንድትሉ ትጠይቃለሁ። አባት ሆይ ከዚች ሰዓት አድነኝ። አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየው ጸሎት ነው። ሰዓቱ የሄደ ነው። በአብዛኛውም የቆመችበት ቦታና ፀሐይ የሚያልበት አስቸጋሪ ስለሆነ ሀገር ለማድረግ ሞክራለሁ። ምናልባትም ቅድም ፕሮግራም መሪው የአስተዳዳሪያችን ስም ይጠሩበት ያህል ጊዜ ላልሰጥ ይችላል። ሰምታችኋል። ስንት ሰዓት ነው የጠሩ? ሰዓት ስንት ይዞ አይቻልም። ረጅም ሰዓት ነው የጠሩት። ያው ለማክበር ብለው ነው። እንግዲህ ያን ሰዓት አያስፈልግም። እኔ በበኩሌ ስሜ ተጠራ ተጠራ ግዴታ ግዳ አይሰጠኝም፣ እውነት ለመናገር ሌላውም እንደዚያ ነው ብዬ አምናለሁ። ባይደገም ደስ ይለኛል። በየደብሩ ስለሚደረግ ነው የምናገረው። ያው ሰዓት ይፈጃል። የወንጌልን ሰዓት ያሳጥርብናል ማለት ነው እንጂ የአባቶቻችሁን ስም ብትሰሙ እናንተም አይከፋችሁም ብዬ አስባለሁ። ጥሩ ነው። አደ ተስማሙ ይመስለኛል። ለማንኛውም እንግዲህ ለማድረግ እሞክራለሁ ባይሆን እኔ ልተባበራችሁ ነኝ። አባት ሆይ ከዚህ ሰዓት አድነኝ። አምላካችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ሰዓት ሊሰቀል በተቃረበበት ሰዓት የጸለዩ ጸሎት ነው። ምናልባትም በጭንቅ ለሚገኝ ለማንኛውም ሰው ይህን ጸሎት መጸለይ እንዳለበት ለማሳሰብ የተጸለየ ጸሎት ስለሆነ ሁላችንም የሚያስፈልግን ስለሆነ ነው። በጭንቅ ሰዓት ይህን እንድንል ፈልጎ ነው ኢየሱስ ክርስቶስ ይህን ቃል የተናገረው እና ዛሬም ይህን ማንሳቴ ስለዚህ ነው። መድኃኒታችን ኢየሱስ ክርስቶስ ይህን ቃል ሲናገር የሚሰቀልበት የሚሞትበት ሰዓት እየተቃረበ ነበር። አይሁድ ሊገድሉት ይመክራሉ። በሌላ በኩል ደግሞ ሐዋርያት ፋሲካውን ሊያሰናዱ ቦታ ያዘጋጃሉ። የአይሁድ ዝግጅት ለመግደል ነው። የሐዋርያት ዝግጅት ደግሞ ፋሲካውን ለማክበር ነው። የአይሁድ ዝግጅት ከምድር ላይ ክርስቶስን ለማጥፋት ነው። የክርስቶስ ዝግጅት ደግሞ ሰውን ከኃጢአት ለዘላለም ለማንጻት ነው። አይሁድ ለኃጢአት ይዘጋጃሉ። ክርስቶስ ደግሞ ኃጢአትን ከሰው ልጆች ለማጥፋት ይዘጋጃል። በሁለቱም ወገን ዝግጅት እየተደረገ ነበር። ይገርማል። ይሁዳ በልቡ ክርስቶስን አሳልፎ የሚሰጥበት ምቹ ሰዓት እየፈለገ በዝግጅት ላይ ነበረ። ጴጥሮስና ወንድሞቹ ደግሞ ከክርስቶስ ከመምህራቸው ጋር ፋሲካን ለማክበር እየተዘጋጁ ነበር። ፋሲካ ማለት መሻገር ማለት ነው እና ሕዝቡን ሁሉ የሚያሻግረው እውነተኛው ፋሲካ ተቃርቧል። ያም አምላካችን መድኃኒታችን ኢየሱስ ክርስቶስ መስዋይቱ ኖ የሚቀርብበት ሰዓት ነውእና ደቀ መዛሙርቱም በአይቴ ተፈቅድ ናስተዳል ለከትብላ ፋሲካን ትበላ ዘንድ በወዴት ልናዘጋጅል ትፈልጋለ እያሉ ይጠይቁት ነበር። ፋሲካን እንዲያዘጋጁ ምልክት ነግሮ ወደ መንደር ሁሉ የሰደዳቸውን በዚ ቀን ነበረ። በጎን ደግሞ ወደ ባህር አባት አቢ ይጸለያል። ምን ብሎ አባት ሆይ ይጭ ሰዓት ከእኔ ትለፍ። በዚች ሰዓት አድነኝ እያለ ወደ አባቱ ይጣራ ነበር። ነገር ግን ፈርቶ ነው እንዳንል፣ ኢየሱስ ክርስቶስ ይህን ጸሎት የጸለየው ፈርቶ ነው እንዳንል፣ ወባህቱ በእንተዛቲ ሰዓት መጻይኩ ብሎ ደግሞ እዛው ይናገራል። ነገር ግን ስለዚች ሰዓት መጥቻለሁ ይላል። ስለምታስፈራውና ስለምታስጨንቀው ስለዚያች ሰዓት መጥቻለሁ ይላል። ፍርድ ለጎደለባት ለዚያች ሰዓት ወዮላት በእውነት በጽድቅ ላይ ሊፈርዱ ሰዎች ስለተስማሙባትና ስለተሰበሰቡባት ስለዚያ ሰዓት ምን ይባላል? በእውነት አስጨናቂ ሰዓት ና ጽድቅ ከምድር ላይ ተጠፋ ዘንድ ሰዎች ሁሉ የተስማሙባት ነቢዩ ዳዊት ለምን ታንገለጉ አሕዛብ ያላቸው አሕዛብ ለምን ተሰበሰቡ ላይ ለእግዚአብሔር ላይ ለመሲሁ በመሲሁና በመልእክተኛውና በእግዚአብሔርም ላይ ሊመክሩ አሕዛብ ለምን ተሰበሰቡ ለምንስ አይሁድ አንጎራጎሩ ብሎ የተናገረላት ያቺ ሰዓት ደርሳለች። በመዝሙር ሁለት ላይ ነው ዳዊት ጸሎት የጸለየው የተናገረው። ስለዚህ እቺ ሰዓት እጅግም አስጨናቂና አስፈሪ ሰዓት ነበረች። ነገር ግን ለክርስቶስ ያቺ ሰዓት በርግጥ የምታስፈራውና ያልተጠበቀች ሰዓት ነበረች። ሰው ቢሆን ሳያስበው መከራ ይደርስበትና ጌታዊ ከጭንቀት አድነኝ ብሎ ሊጸልይ ይችላል። ሰው ቢሆን ስጋ ለባሽ ነውና ፍርሃት ፍርሃት ይለዋልና ከተያዘበት ከገባበት ከወደቀበት ጭንቀት ለመዳን ሊጸልይ ይችላል ኢየሱስ ክርስቶስ ግን ወደ ዓለም የመጣው ሞቶ ተሰቅሎ ሰውን ለማዳን አትሙትብን ለሚሉት ሰዎች እንኳን ይላቸው የነበረው ምንድን ነው ኮንከ ማይ ቅፌ እንቅፋት ሆነብኛል? ብሎ ነበረ ጴጥሮስን የገሰጸው ስለዚህም ወግድልኝ ብሎ ይገስጽ ነበረ አትሙትብን የሚሉትን ሰዎች እንዲህ ከገሰጻቸው ሞትን ሊፈራ ሞት ሊሸሽ አይፈልግም ነበር ማለት ነው። እሱ ካል ሞተ ሞትን በምን እናጠፈዋለን። እሱ ካል ተሰቀለስ የሰው ልጆች በምድር በምን ከፍ ከፍ ልንል እንችላለን? ክርስቶስ ወደ ላይ ከፍ ብሎ መሰቀሉ እኛን ከፍ ለማድረግ እንደሆነ ራሱ ነግሮ ነው እምከ መተለ አልኩ እምድር እስህብ ኩሎ አቤ ብሎ በዚሁ በዮሐንስ ወንጌል ምዕራፍ 12 ላይ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ወደ ላይ እስባለው ብሎ ነው የተናገረው። ታቾን ወድቀን እንዳንቀር ነው። ኢየሱስ ክርስቶስ ወደ ታች ወረደ እንዲሁም ደግሞ ወደ ላይ ወደ መስቀል ወጣ ማለት ነው። ከፍታው ከፍ ብሎ መሰቀሉ ከፍም ያደርገን ከሆነ የኛ ከፍታ እንዲኖረን እንዲመለስልን የወረደው አምላክ፣ ከፍ ሊያደርገን የወረደው አምላክ እንዴት በዚች ሰዓት አድነኝ ብሎ ሊጸልይ ቻለት እንደሆነ በዚች ሰዓት ይህንን ጸሎት የጸለየው ሰዎች ይህን ምልክት ባዩ ጊዜ ሁሉ እንዲህ ብለው እንዲጸልዩ ነው። ምን ብለው አባቱ ወይ በርስቱ ከምን አድነ ከምን አድነ። ምን አይነት ሰዓት ናት ትሉኝ እንደሆነ ባሪያ በጌታው ላይ የሚነሳሳባት ሰዓት፣ ደቀ መዝሙር መምህሩን ለገንዘብ ብሎ አሳልፎ የሚሸጥባት ሰዓት። እንዲህ አይነት ሰዓት ያያችሁ እንደሆነ ይህን ጸሎት ልትጸልዩ ይገባል። ደቀ መዝሙር መምህሩን አሳልፎ ከሰጠ ባርያም በጌታው ላይ እጁን ካነሳ በዚህ ሰዓት ይህን ጸሎት መጸለይ ይገባል። ኢየሱስ ክርስቶስ የሚያዝባት ያቺ ሰዓት በእርግጥም እንዲል ይባልላት የሚገባ ሰዓት ነበረች። ምክንያቱም ሕዝቡ በፈጣሪው ላይ ያመፀባት ሰዓት ስለነበረች። እግዚአብሔር ወደ እነሱ መጣ፣ ሊያድናቸው ወደ እነሱ መጣ። እነሱ ደግሞ ሊገድሉት ወደ እሱ ሄዱ። ይህ አይገርም በእውነት። ሊያድናቸው ወደ መጣ ሊገሉት መሄዳቸው እንዴት ያሳዝናል፣ በእውነት በተራቡ ጊዜ አጠገባቸው፣ በታመሙ ጊዜ ፈወሳቸው፣ በተጨነቁ ጊዜ ደረሰላቸው። አጋንንት ማደሪያ አድርገው ቢያሰቃዩቸው አጋንንትን እየገሠጸ ከለያቸው ላይ ያስወገደላቸው ከአጋንንት እስራት ለአዳናቸው ለክርስቶስ የሚገባው ዋጋ የነበረ በእውነት የአዳናቸውን ሊገሉት ተነሱበት አዳኙን የሚገድል ሕዝብ ባያችሁ ጊዜ ይህን ጸሎት ልትጸልዩ ይገባል። አባት ሆይ ምን በለ ከዚህ ሰዓት ምን ሆነ አድነኝ ብሎ መጸለይ ይገባል። አዳኙን ወደ መግደል የሚገሰግስ ሕዝብ ባየን ጊዜ መድኃኒቱን ለመቅበር የሚተጋዝ ባያችሁ ጊዜ ይህን ጸሎት መጸለይ ይገባል። ክርስቶስ ለዚህ ሕዝብ ነው ይህንን ጸሎት የጸለየለት ምክንያቱም ህዝቡ የጀመረው ሥራ መቅሰፍትን ከሰማይ የሚያወርድ ነበረ። ሰዶም ገሞራ ኃጢአት ቢሰሩ በላያቸው ላይ ነው የሰሩት። ያ ማለት የገዛ ሰውነታቸውና ያረከሱ። አይሁድ ግን ኢየሱስ ክርስቶስ ላይ ነው ኃጢአትን የሰሩት። ወገደፉ እህዋሆም ከመበድ ከመበድን ርኩስ ይላል ቅዱስ ዳዊት። ኢየሱስ ክርስቶስን እንደረከሰ በድን ቆጥረውት አሽከንትረው ነው የጣሉት። በኦሪት በድን የረከሰ ስለነበረ ወንድማቸው ተብሎ የተጠራው ኢየሱስ ክርስቶስ ነው። እሱም በስጋ ወንድማቸው ሆኖ ስለመጣ ነው እንደ በድን ጣሉት ይላል። የተቀደሰውን እንደ ረከሰ ነገር ቆጥለው የጣሉበት ጊዜ ነው የሰት ። ስለዚህ በደላቸው ከሰዶም ከገሞራም ትበልጣለች ይች በደል በእውነት። ቃየል የገደለው ወንድሙን አቤልን ነው። እነዚህ ግን የገደሉት ፈጣሪያቸውን ነው። እስኪ ተመልከቱት የማን ኃጢአት ይበልጣል? የአይሁድን ኃጢአት የሚተካከላት አለ? በእውነት የያዕቆብ ልጆች የሸጡት ወንድማቸውን ነው። አይሁድ ግን የሸጡት ይሁዳ ግን የሸጠው ፈጣሪውን ነው። ተመልከቱት። የሚበልጠውን ኃጢአት ሰሩት። በዛች ሰዓት የተሰራችው በደል በማንም ላይ አልተደረገችም። ምናልባት አቤል በቃየል ቢገደል፣ ቃየል ወንድሙን አቤልም ቢገድል የሚያንሳውን ገደለ አይሁድ ግን የሚበልጣቸውን ገደሉ። አቤል ለወንድሙ ለቃየል ስላደረገለት ነገር የተጻፈ ነገር የለም። ኢየሱስ ክርስቶስ ግን ለአይሁድ ያደረገላቸው ነገር በእጅጉ ተጽፎ ትመለከቱታላችሁ። ምን ያላደረገላቸው ነገር አለ? አንካሶች ሆነው የነበሩትን እንዲሄዱ ያደረጋቸው እሱ አይደለም? ሰላሳ ስምንት ዓመት ደዌ ይዟቸው ቢያደቃቸው መጥቶ ካልጋቸው ያነሳቸው ሰው የሌላቸውን የጎበኛቸውና ያዳናቸው ኢየሱስ ክርስቶስ አይደለም። ለአይሁድ ምን ያላደረገላቸው ነገር አለ? ክህነትም መንግስትም እንድትመለስላቸው ነበር ክርስቶስ ወደ ዓለም የመጣው። ያን ጊዜ በዚያ ሰዓት ሮማውያን በቅኝ ግዛት የገዟቸው የነበረ ሰዓት ነውና ከባርነት ቤት ከግዞት ሊያወጣቸው ነበረ ኢየሱስ ክርስቶስ የመጣው። ከባርነት ሊያወጣቸው የመጣውን ባርነትን ፈልገው እሱን እንደገና ገደሉት። ስለዚህ በእውነት ከቃየል ከሰራት በደል ይልቅ የአይሁድ በደላት ትበልጠም እን በእውነት ትበልጣለች። ይቺን ትልቅ በደል እየሰሩ ባሉ ህዝብ መካከል ሆናችሁ ይህን ጸሎት ጸልዩ። አባት ሆይ ከዚህ ሰዓት ምን በለይ አድነኝ ብሎ በጸለው ይገባል። በዚህ ሰዓት በእውነት ልንጸልየው የሚገባው ትልቁ ጸሎት ይህ ነው ክርስቲያኖች ሰው በፈጣሪው ላይ በአመፅ የተነሳሳበት ዘመን ስለነበረ ስለሆነ ሰው የእግዚአብሔርን መቅደስ እያፈረሰ ያለበት ዘመን ስለሆነ ክርስቶስን የሚገሉት የሚያሳድዱት ዛሬም አሉ። በአይሁድ ፋንታ ተተክተው ክርስቶስን የሸጡት ጸጋቸውን የሸጡ ሰዎች ያው ክርስቶስን እንደሸጡ ይቆጠራሉ። እነዚህ ሰዎች አሉ ዛሬም። ስለዚህ በዚህ ሰዓት ልንጸልየው የሚገባ ጸሎት አባት ሆይ ከዚህ ሰዓት ምን ብለን አድነኝ ብለን ልንጸል የሚገባበት ዘመን ነው። በእውነት ክርስቲያኖች ቅድስና እንደ ቀላል ነገር የተቆጠረበት፣ ድንግልና እንደ ነውር የተቆጠረበት ዘመን፣ እግዚአብሔርን ማገልገል ሞኝነት መስሎ የታየበት ዘመን የዘመን ነው። ክርስቲያኖች ጸሎት ከተራው ይልቅ ጊዜ ያጣበት እንደዚህ ሰዓት አለ፣ እንደዚህ ዘመን አለ። ጸሎት ሌሎችም በጎ ነገሮች እንደ ተራ ነገር የተቆጠሩበት ንጽት በቃ ተራ ፕሮግራም ሆነ ተራ መራግብር የሆነበት እንደዚህ ዘመን አለ፣ በእውነት ስለዚህ፣ በዚህ ሰዓት አባት ሆይ ከዚህ ሰዓት ምን በላይ አደናኝ ብሎ መጠቀ ይገባል። ክርስቲያኖች ኢየሱስ ክርስቶስ ለእኛ ይህንን ጸሎት ለማስተማር ነው በጭንቅ ሰዓት ይህንን እንድንጸልይ ነው እያስተማረን የነበረው በእውነት ይህንን ሰዓት ይችን ጸሎት ስለዚህ በዚህ ይች ሰዓት ልንጸልያት የሚገባ ጸሎት ይች ናት ክርስቶስ ስጋውን ደሙን እንደቆረሰባት እንደዚያች ሰዓት አስጨማጭ የሆነች ሰዓት ናት ማንም ማንን የማይሰማባት ፍርድ የጎደለባት ሚዛን ያዘነበለባት ሰዓት ናት ይች ሰዓት ንጹህ ደም በምድር ላይ በግፍ የሚፈስባት ጨካኞች ምድርን የሞሉባት ሰዓት አደለች ይች ሰዓት ስለዚህም በእውነት በዚያ ሰዓት እንደነበረ ሁሉ አሁንም ጸሎት ልንጸልይ ይገባል። በዚያ ሰዓት ኢየሱስ ክርስቶስ ያለመደኑ ተይዞ ታስሮ ሴት ተመልክተናል። ዛሬም የክርስቶስ አካል የሆነች ቤተክርስቲያን ያለመደኗ ስትከሰስ ስትወቀስ እየተመለከትን ያለነ። በዚያ ሰዓት ክርስቶስን ቢገድሉት እንኳን አጠገቡ ቆሞ የተከራከረለት ማንም አልነበረም። ከእጁ የበሉት ሁሉ ያሉም የጦራያን መስለት ሊያነግሱት የፈለጉት ሁሉ ዛሬ አጠገቡ ላይ አልተገኙም። ቤተ ክርስቲያንም በዚች ምድር ላይ ዛሬ ማንም ሲከሳት ሲወቅሳት፣ ማንም ደሟን በምድር ላይ ሲያፈሳት፣ ማንም ሲረታት የጮህናትም የደረሰናትም የለም ከዚያ ሩ በቀር በአንድ ቤተ ክርስቲያንን የሚያድን የሚችላለ። በእውነት ግን በእውነት ክርስቶስ ሙሽራውን የሚተዋት ይመስላችኋል ማንም ወልድ? ሊስቱን ሊደፍራት የመጣውን ለጊዜው አቅማንሶት ምንም ያህል ያላለ ቢሆን ጊዜውን ጠብቆ ዝም የሚል ይመስላችኋልን? ቤተክርስቲያን ለክርስቶስ ሙሽራው ናት። ቤተክርስቲያን ለክርስቶስ አካሉ ናት። የሚደፍራት ሁሉ ክርስቶስን ይደፍራል። የሚገድላት ሁሉ ክርስቶስን ይገላል። የሚያሳድዳት ሁሉ ማንን ያሳድዳል? ክርስቶስን ያሳድዳል። ማንም ቢሆን በክርስቶስ ላይ ምራቁን እንደተፋ በቤተክርስቲያን ላይ ምራቁን ሊተፋ ይችል ይሆናል። ቤተክርስቲያንም እንደ ክርስቶስ ላይ ጊዜው ዝምንትን ትችል ይሆናል። የቤተክርስቲያን ዝምታ ክርስቲያኖች፣ የቤተክርስቲያን ዝምታ እግዚአብሔር ፍርድ እንዲሰጥ እየጠየቀች ይሆናል። ቤተክርስቲያን ዝም ካለች እግዚአብሔር መፍረዱ አይቀርም። በአይሁድ ላይ የመጣውን ፍርድ ተመልከቱት። ቀኑ ሲጨልምባቸው አይሁድ አላወቁም ከበደላቸው ንሳቤ ወደ አንተ መለሱም እንጂ ወዲያውኑ ፀሐይ ብርሃን አነሳች እኮ። አትመለከቱትም? አሁንስ ቢሆን ፀሐይ አለን። ቀኑ ጨልሞ እያስቸገራቸው ያሉ በጣም ብዙዎች አሉ አይደለም? አሁንም ቢሆን ብርሃን ሆኖ ሳለ በብርሃን መመላለስ ያቀፋቸው ብዙዎች አሉ አይደለም? ቀኑ በጨልም ማለት ምንድን ነው? ክርስቲያኖች ብርሃን ሆኖ ሳለ በብርሃን እንዳለ ሰው ሆኖ በነፃነት መመላለስ አለመቻል ማለት አይደለም። እንደ ክርስቲያኖች ብርሃን ሆኖ ሳለ እንደ ብርሃን ሰው አለመሆን። በብርሃን እኮ ነው እየተፈራራ ያለ። በቀን እኮ ነው እየተሸራረቅ ነው ያለ። በቀን እኮ መውጣት መግባት ያቃተን በቀን እኮ ነው አደለም። ስለዚህ በዚህ ዘመን ቀን እራሱ እንደ ጨለማ ተቆጥሮ ያለ፣ በአይሁድ ዘመን እንደተደረገው በአይሁድ ላይ እንደሆነው ዛሬ እየሆነ ነው። በዚህ ዘመን ያለ ሰው ታዲያ አባት ሆይ ከዚህ ሰዓት አድነኝ ብሎ ሊጸል ይገባዋል እንጂ ሌላ ምን ጸሎት ሊኖር ይችላል? በእውነት ዘመኑን የሚመጥን ጸሎት ይሄ ነው። ክርስቲያኖች፣ ባሪያ በጌታው ላይ ተነስቷል። ደቀ መዝሙር መምህሩን ክዷል። ከሁሉም በላይ ጥቅም ቀድሟል። ጥቅምን የሚያስቀድሙ ሰዎች በስተዋል። ለራሳቸው ክብር ሲፈልጉ የእግዚአብሔርን ክብር ረስተዋል። እግዚአብሔርን ከማክበር ተቀቅብለዋል። ሁሉም ራሱን ወደ ማክበር ተመልሷል። ክብር ደግሞ ክርስቲያኖች እግዚአብሔርን ስናክብር ይመጣል እንጂ ራሳችንን ለማክበር ስንፈልግ ክብር ከኛ ጋር አይሆንም። ታዲያ በዚህ ሰዓት እንደዚያ ዘመን ሰዎች ሁሉ አባት ሆይ ከዚች ሰዓት ምን በላይ አድነኝ ብሎ መጸመ ይገባል። እሱማ ለዚች ሰዓት መጥቷል። ያችን መከራ ተቀብሎ መከራን ከሰው ልጆች ለማራቅ መጥቷል። በዚያ ሰዓት እሱ ልብሱን ባይገፈፍ ኖሮ የጸጋ ልብሳችን ይመለስልን ነበርን። ምራቁን የተተፋበት የተጠላ ባይሆን ኖሮ በእግዚአብሔር ፊት ለመወደድ እንበቃ ነበርን። እኮ ቤዛ ነው ኢየሱስ ክርስቶስ ቤዛ ጣል ነው ደግሞ በምድር ላይ ባይፈስ ኖሮ ቤተክርስቲያን ተበቅ ነበርን። ቅድም ሊቃውንቱ ሲሉ ነበር ምድርን በአበቦች ያስጌጣት የቅዱሳን ክብር ክብሮሙ ለቅዱሳን መድኃኒቶሙ ለጻድቃን ይሉት የነበረው ቤዛሆሙ ለአጣ የአጣም ቤዛ የጻድቃን መድኃኒታቸው የቅዱሳን ክብራቸው እሱ ደግሞ ለኛ ክብር ሊሆን ውርደትን ተቀብሏል። በምድር ላይ ተጎትቷል። በምድር ላይ አለ የሚባለው መከራ ሁሉ ተቀብሎታል። ኢየሱስ ክርስቶስ እሱ ነው። አጥንቱ እስኪታይ ድረስ ሥጋ አልቆ አጥንቱ እስኪታይ ድረስ የተገረፈ እሱ ነው። እሱ ነው በልዩ ልዩ መከራ ደግሞ ከምድር ከሰውነቱ ወርዶ ወርዶ እስኪያልቅ ድረስ የተገረፈ መከራ የተቀበለ የተደበደበ እሱ ነው። ክርስቲያኖች እሱ ነው ለመጀመሪያ ጊዜ በቀኖት ተቸንክሮ መስቀል ላይ የተሰቀለው። ከዛ በፊት የሚሰቀሉ ሰዎች ቢኖሩም እንኳን በገመድ ታስረው ይሰቀሉ ነበር እንጂ በቀኖት ተቸንክሮ የተሰቀለ ማንም አልነበረም። እሱ ግን ሳዶር፣ አላዶር፣ ዳናት፣ አዴራ በሚባሉ አምስት ቅንዋተ መስቀል ተቸንክሮ ነው የተሰቀለው ክርስቲያኖች እሱ ነው በፈጠራቸው ሰዎች እጅ የተገደለው። ማንም ንጉሥ በሚያስተዳድረው ሕዝብ ሊገደሉ ይችል ይሆናል ግን ፈጣሪ በፈጠረው ፍጥረት እጅ እጅ የሰራ እሱ አይደል? እንደ እሱ በሰራላቸው እጁ የደበደቡት ተመልከቱት። አንደበትን የፈጠረ እሱ አይደል? እንደ እሱ በሰራላቸው አፍ ነው የሰደቡት። እሱ በፈጠረላቸው አንደበት ነው የከሰሱት። ለበበኑ ክርስቲያኖች እክም ሰ የከሰሱ እሱ ነው ስርክል አድርጎ የተከሰሰው ክሱ በአዳምና በልጆቹ ላይ የነበረ ክስ ነው። አዲስ ነገር አይደለም። ግን ያ ክስ ለዘላለም ይወገድ ዘንድ ፍርድ ለዘላለም ከሰው ልጆች ይወገድ ዘንድ ኢየሱስ ክርስቶስ ያንን ሁሉ መከራ መቀበል ነበረበት። ያችን ሰዓት በእርግጥም የጭንቅ ሰዓት ነበረች። በእርግጥም የጭንቅ ሰዓት፣ አስጨናቂ ሰዓት ነበረች። ያችን ሰዓት ነው ከዛች አድነኝ ብለን እንድንጸልይ ለኛ አብነት ለመሆን ከዚህ ነው ከዚች ሰዓት አድነኝ እኔማ ስለዚህ ሰዓት መጥቻለሁ። ነገር ግን በጭንቅ ውስጥ በሚሆኑ ጊዜ ተከታዮቹን ሁሉ ደቀ መዛሙርቱን ሁሉ ከዚህ ጭንቅ አድናቸው ከዚህ ሰዓት አድናቸው እያለ ነው እግዚአብሔር። ቤተሰቦች ሃይማኖታችንን ከሚፈታተን ፈተና ሁሉ እግዚአብሔር ይሰውራል። ሃይማኖታችንን ከሚያስክድ ፈተና በሚያስክድ ፈተና ውስጥ በምናልፍበት ሰዓት ይችን ጸሎት ልንጸልያት ይገባናል። አባት ሆይ ከዚህ ሰዓት ምን በለ በጎ ጠባያችንን በጎ ስራችንን ሁሉ የሚያስጥለን የሚያስተውን ክፉ ነገር በልባችን በተነሳሳብን ጊዜ ሁሉ ይህን ጸሎት ልንጸልይ ይገባናል። አባት ሆይ ከዚህ ሰዓት ምን በላይ አድነኝ። ቁጣ ሲነሳባቸው ይህን ጸሎት ጸልዩት ክርስቲያኖች። አባት ሆይ ከዚህ ሰዓት ምን በላይ። ቁጣ ወደ ምን ስለሚያደርስ? ወደ ስድብ ያደርሳል። ስድብ ደግሞ ወደ ምን ያስደርሳል? ወንድምን ወደ መግደል፣ ወንድምን ወደ ማስቀየም ያደርሳል ወንድምን ከገደልክ በእግዚአብሔር ፊት ቆመ ጸሎትም መባም ማቅረብ አይቻልም። በእግዚአብሔር ፊት ጸሎትም መባም ካላቀረብክ አትቀደስም። እግዚአብሔር ካልቀደሰ ደግሞ ወደ ተቀደሰው መንግስቱ ሊያገባ ሊያወርስ አይቻለ ምን ታደርጋለ። ወንድምን ካስቀየምክ እግዚአብሔር ይቅር አይልም። እግዚአብሔር ይቅር ካላለ ምን መዳኝ ያለ ምን መጠያ ለ። ስለዚህም ነው ቁጣ በልባችሁ ሲፍለቀለቅባችሁ አንድ በታችሁን ለጉማችሁ እዛችሁ እንዲህ ይበሉ አባቶይ ከዚህ ሰዓት ምንበለ አድነኝ አደናኝ ብሎ መጸለይ ይገባል። የስጋ ፈቃድ ሊያሸንፋችሁ ሲነሳሳባችሁ፣ ልባችሁን ከብድ ከብድ ሲያደርጋችሁ፣ የተማራችሁን ትትል ትምህርት ሲያስረሳችሁ፣ ያን ጊዜ አባቶይ ከዚህ ሰዓት ምንበለ በለ አደናኝ የስጋ ፈቃድ ለዲያብሎስ አሳልፎ ሲሰጣችሁ ከመይ መጡቀዱከለመኮንን አደ ያሉ ጌታን ፈቃድ ስጋ ለዲያብሎስ ለባል ሀገራት አሳልፎ ይሰጣል። ዋመኮንንኒ የሚተወከለ ዋሊሁ ዲያብሎስም አሳልፎ ለሞት ይሰጣል የተባለው ስለዚህ፣ ክርስቲያኖች እኛ ለዲያብሎስ ተላልፈን የምንሰጥበት የስጋ ፈቃድ በተነሳሳብን ጊዜ ይህን ጸሎት ልንጸልይ ይገባናል። አባት ሆይ ከዚህ ሰዓት ምን በለ አድነኝ ብላችሁ ጸልዩ። ስጋችን ሙቀት ሲሰማው ትምህርታችን ሁሉ ነው የሚያስረሳን፣ እግዚአብሔር በአጠገባችን እንዳለ ሁሉ ነው የሚያስረሳን። እና እግዚአብሔርን ከሚያስረሳ ኃጢአት ላይ ስትወድቆኝ ሰምትሰሉት ከዚህ ሰዓት ምን በለ አድነኝ ብሎ መጸለይ ይገባናል። የእግዚአብሔር ቤተሰቦች፣ እግዚአብሔር ሰውነታችን ቅዱስ ቢሆን በሰውነታችን ያድርበታል። እግዚአብሔር ካላደረብን አጋንንት እንታል ምንድን መንሳት አይቻለንም። ክርስቲያኖች እግዚአብሔር እንዳያድርብህ ዲያብሎስ ኃጢአትን ያመጣና ሰውነትን ያቆሽሸዋል፣ ያረክሰዋል። እግዚአብሔር ደግሞ በረከሰ ቤተ መቅደስ ውስጥ አያድር። ተመልከቱት፣ የአይሁድን ቤተ መቅደስ እንዴት እንዳደረገው ታውቃላችሁላችሁ። ምንድን ነው ያላችሁ አይሁድን ቤቴን የምን ቤት አደረጋችሁት? የሌባና የወንበዴ ቤት አደረጋችሁት። አንተ ምሰረሴ ክበጎ የኔባሻ የወንበዴዎች ዋሻ በደጋሻ አደረጋችሁት፣ ነው የተባለው። መቅደስ የተባለች ሰውነቱን ሰውነታችንን ለኃጢአት አሳልፈን የሰጠናት እንደሆነ በኃጢአት ያሳድፍናት እንደሆነ እግዚአብሔር አያድርብንም ትቶ ይሄዳል ማለት ነው። እግዚአብሔር ትቶን የሚሄድባት ያች ሰዓት አስጨናቂ ሰዓት ናትና ከዚህ ሰዓት ምን በለ አድነኝ ማለት ይገባል። የእኛ አይሁድ ክርስቲያኖች፣ የእኛ አይሁድ በክርስቶስ ዘንድ አይሁድ እነማን እንደሆኑ እናውቃለን። በእኛ ዘንድ ደግሞ አይሁድ ማለት አጋንንት ናቸው። እነማን ናቸው? እነማን ናቸው? አጋንንት ናቸው። መቼስ አጋንንት ናቸው። እነማን ናቸው? ማን ናቸው? አጋንንት ናቸው። የኛ አይሁድ የሚሰቅሉን፣ የሚከሱን እነሱ ናቸው። በክርስቶስ ፊት እኮ ዛሬ እያባበለ ኃጢአት ያሰራን ሰይጣን በክርስቶስ ፊት ስንቆም ደግሞ ከሳሽ ሆኖ ይመጣል። ኃጢአቱን ያሳሰበን እሱ ነው፣ ያሰራንም እሱ ነው። በኋላም ደግሞ ለክስ እግዚአብሔር ፊት በቆመ ጊዜ ለክስ የሚመጣም እሱ ነው። ተመልከቱት። ያብለስ እንዲህ ነው። ችንካሮቹም የኛ ቀኖት ኃጢአት ነው። የኛ ቀኖት ምንድን ነው አልኳችሁ? ኃጢአት በኃጢአት ሰውነታችንን ይቸነክሏታል፣ ያቆስሏታል እንዲያድርገው የማይጠቅም መስዋዕት ሆነን የአጋንንት መስዋዕት ሆነን እንድንቀርበ እንድንቀር ያደርጉናል ማለት ነው፣ ክርስቲያኖች። ስለዚህ እንጠንቀቅ ከኃጢአት ከቀኖት ኃጢአት፣ ቀኖት ነው። አጋንንት ልግማ አይሁድ ናቸው። ገኛ ክርስቶስን እንደከሰሱት እንደወቀሱት፣ ዛሬም አጋንንት ክርስቲያኖችን ይከሳሉ ይወቅሳሉ። ክርስቶስን አይሁድ ደሙን እንዳፈሰሱት፣ ዛሬም አጋንንት በኃጢአት ደማችን እንድናፈስ ያደርጉናል። ሰክሮ ደሙን የሚያፈስ ብዙ አይደል? እየወደቀ ሰክሮ ከወንድሙ ጋራ ተጋድሎ ደሙን የሚያፈስ ብዙ አይደል? ለኃጢአት ደሙን የሚያፈስ ሰው ስንቱ ነው? በእውነት እንደ ክርስቶስ ለስብከት አይደለም፣ እንደ ክርስቶስ ለሰው የዛ እንዲሆን አይደለም። ለኃጢአት ስለኃጢአት ደሙን ነው የሚያፈስ በጣም ብዙ ሰው ነው ያለውና፣ እንዲህ አይነት ፈተና ሲገጥመን ይህን ጸሎት ልንጸልይ ይገባናል። አባቶች ከዚህ ሰዓት ምን አለ አድናኝ ብለን ምንጸልይ ይገባናል። እግዚአብሔር ከመከራ እግዚአብሔር ከችግር ሁሉ ሁላችን የሚያድነን ቤተ ክርስቲያናችንም በዚህ ዘመን ከደረሰባት ፈተና ሁሉ እንዲያድናት በሆኑት በየ ቤታችሁ ቤተ ክርስቲያንን አድናት፣ ምሽራን ጠብቃት ብላችሁ ልትጸልዩ ይገባል። ክርስቲያኖች እኛ ከተመነስ እግዚአብሔር ቤቱን ይጠብቃል። ይሄ ምንም ጥርጥር የለውም ክርስቲያኖች። አሁን ቤተ ክርስቲያን ያለችበት ፈተና በጣም ከባድ ነው። እናንተ ባሕር ዳር ስላላችሁ አይደለም በዛ መካከል ያሉ ክርስቲያኖች በጭንቅ ነው ያሉት። በጭንቅ ላሉ ክርስቲያኖች ደግሞ ቢያንስ ቢያንስ ሌላ ባታደርጉላችሁ እንባ ማፍሰስ ያቅታችኋል? እንደ ክርስቲያን እንባ እንባ እንዴት ይገዳል? ቢያንስ ቢያንስ ሌሊት እንቅልፋችሁን ትታችሁ ተነስታችሁ መጸለይ ያቅታል? እነሱ እኮ መተኛት አልችልም ብለው ጫካ ነው የሚያድሩት። እናንተ እንዴት ከእንቅልፋችሁ ተነስታችሁ መጸለይ ያቅታችኋል? እነሱ ደማቸውን ካፈሰሱ ሕፃናቱ እግራቸውን ሲቆረጡ እያያችሁ ማህበራዊ ሚዲያው የማያሳየው ነገር የለም። እንዲህ አይነት ፈተና እያያችሁ መተኛት ነውር ነው። በዚህ ዘመን የተኛ ክርስቲያን መቼም አይድንም። አሁን በዚህ ዘመን በእውነት ሀብት ለማግኘት ምንሳሳበትና ና ምንረሯሯጥበት ዘመን ነው። ሰው በሀብቱ መጠቀም የማይችልበት ዘመን ላይ፣ ሰው በጉልበቱ መዳን የማይችልበት ዘመን ላይ እያያችሁት፣ ሰው በስልጣኑ መመካት የማይችልበት ስራ መስራት የማይችልበት ዘመን ላይ ምንም ያስመካ ነገር አለና ልንመካ እንችላለን? ምንም ነገር የለም። ስለዚህ ተኝቶ ማደር ይብቃ። የእኛ እንቅልፍንን ሁሉ ፈተና ያመጣው ቤተ ክርስቲያን እስክትድን ድረስ ማንም ቢሆን ሊጾም ሊጸልይ ይገባል። ስለ ቤተ ክርስቲያን ልታለቅሱ ይገባል። በዚህ ዘመን ክርስቲያኖች ተኝቶ ማደር ይብቃ። ራሳችንም ለሽያጭ እንዘጋጃለን። ሰውነታችንን እያደለም ያለ ዋጋ እየተሸጥን ነው። ዋጋ እንኳን የማያወጣ ሞታችን እንኳን ዋጋ እያወጣ አይደለም። ተመልከቱት። ስለዚህ ይህን ያክል የተናቀች ቤተክርስቲያን እንድትኖረን መጠበቅ የለብንም።